ይላል አንድ ሰው ይሞትና ተሰግዶበት ተቀበረ። ከዚያም ከኢሻ ሰላት በኋላ ናዕሹ ይሄ ጀናዛ መሸከሚያው ሊመልሱት ይዘውት ወደ መስጂድ ሲመጡ ሰዓት ሄዶ ስለነበር መስጂዱ ተዘግቷል። ስለዚህ ኻዲሞች ለፈጅር ሰላት ሲመጡ እንዲያነሱት በሚል ጀናዛ መሸከሚያውን ከመስጂዱ በር ላይ ከደረጃ ላይ ያስቀምጡታል። ነገር ግን ለሊ ዘጠኝ ሰዓት ተኩል አካባቢ አንድ ሰውዬ ወደ መስጂድ ሲመጣ መስጂዱ ዝግ ሆኖ እና በረንዳው ተከፍቶ አገኘው ይላል። ሌሎች ሰግድ ይሆን ምን ይሆን እኔ እንጃ። የተወሰነ ቢጠብቅም መስጂዱን የሚከፍተው ሰው አጣ። ብርዱ በጣም ሲበረታበት ዞር ብሎ ሲያይ ጀናዛ መሸከሚያውን ካጠገቡ አገኘው። በውስጡም ብርድ ልብስ ነገር አለ እና ይህ ሰው አገኘሁ ብሎ ጀናዛ መሸከሚያ ውስጥ ብርድ ልብሱን ለብሶ ለጥ ብሎ እንቅልፍ ተኛል። አባቴ በብርድ ደንዝዞ የነበረው ሰውነቱ ትንሽ ምቾት ሲያገኘው ነፍሱንም ማያውቅ ለጥ ብሎ ተኝቶልሃል። ትንሽ እንደቆየ የመስጂዱ ሀዲም መጥቶ መስጂዱን ሊከፍት ሲል በረንዳ ላይ ከጀናዛ መሸከሚያው ላይ የተኛ ሰውዬ ይመለከታል። ምናልባት ከፈጀር በኋላ ሊሰገዱበት ያመጡት ጀናዛ መሰለው። ከኋላውም ሌሎች ሰዎች መጥቶ ግማሹ ሽንት ቤት፣ ሌላው ውዱ ሊያደርግ ይሄዳሉ። ይህ በረንዳ ላይ ተኝቶ የሚያዩት ሰውዬ ወይም ጀናዛ ደግሞ ሁሉም ቀድሞውኝ የመጡ ሰዎች ሊሰግድበት ሊሰገድበት ያመጡት ጀናዛ ነው ብሎ ያስባል። በውስጥ በዚያ ላይ ፈጅር ነው፣ ሰው ከእንቅልፉ ተነስቶ እየመጣ ነው ያለው፣ ገና በደንብ ያልነቃ ህዝብ ነው። ሊሰገድበት የመጣ ጀናዛ ይሆናል በማለት ተጋግዘው ወደ መስጂድ ኢማሙ ጋር ወደ ምሕራብ አስገቡት። ማሻላ ትብብር። ብርድ የቀጠቀጠው ሰውዬ ሲሸከሙት አያውቅ ተኝቷል። ሰዎቹም የማን ይሁን ብለው አይጠይቁም፣ ገና ከእንቅልፋቸው በደንብ አልነቁም። እናም ተሸክሞ መስጂድ ውስጥ አስገቡት። ፈጅር አዛን ብሎ ለመስገድ ወደ ሃምሳ የሚሆኑ ሰዎች ተሰበሰቡ። ይህንን ታሪክ የሚያስተላልፍልን ሰው እኔም ከሰጋጆቹ አንዱ ነኝ፣ የመጀመሪያው ሰፍ ላይ ነበርኩ ይላል። ከፈርድ በኋላ ልንሰግድበት ጀናዛው ከፊት ተደርጎ የፈጅር ሰላት እየሰገድን ነው። ልክ ለሁለተኛው ረካዓ ስንነሳ ጀናዛው ሲንቀሳቀስ እንዴ፣ አይኔ ነው ወይስ ምንድነው ብዬ አይኔን አበስ፣ ጨፍኝም ገለጽ። መንቀሳቀሱን ግን አልተወም። በቃ እንቅልፍ አለቀቀኝ ይሆናል ብዬ አሰብ። ነገር ግን የጀናዛ መሸከሚያው በደንብ መንቀሳቀስ ጀመረ። ያኔ መረባበሽ እና መፍራት ጀመረ። ይህ የተኛው ሰውይ ከምርድ ልብሱ ውስጥ ይህ የተኛው ሰውዬ ከብርድ ልብስ ውስጥ ድንገት አንገቱን አውጥቶ ሰገዳችሁ ብሎ፣ ያኔ ሁሉም ሰጋጆች ደንግጦ መተረማመስና መሮጥ ጀመሩ። እናንተ ብቶን ውስጥ ውስጥ ሰላቱን የማያቋርጥ ማሻአላ እንዳትፈተን እንጂ። እኔም አጠገቤ ከነበረው በር ወጥቼ በባዶ በባዶ እግሬ ሮጥቱ ወደ አንድ ኪሎ ሜትር ያክል የሚርቀውን ቤቴን በትንሽ ደቂቃዎች ደረሱ። ባዶ እግሬ መሆኔን የማውቀው ነገር የለም። ኢማሙም ሲያየው ደንግጦ መሬት ላይ ይወድቃል። ሌሎች ሰዎች ግማሹ ከግድግዳ ጋር ይጋጫሉ፣ ሌላው ደግሞ ልክ እንደኔው በባዶ እግሩ ይወጣል። መስጂድ ውስጥ አንድ ሰው አልቀረም። አሁንም ሌላኛው በጣም የሚያስቀው ክስተት ተከሰተ። ያ ከሬሳ መሸከሚያ ላይ ተኝቶ የነበረው ሰውዬ ሲነሳ ሰዎች ሲሸሹ ሲሮጡ ሲያይ ኋላቸው ተከትሎ ሞት ከኋላቸው ተከትሎ መሮጥ ጀመረ። እናንተ ምን ሆናችሁ ነው ቂያማ ቆመ እያለ ከኋላቸው መሮጥ ጀመረ። ሰዎቹ ደግሞ ወደ ኋላቸው ሲዞሩ ይሄ ሰውዬ እየተከተላቸው መሆኑን ያያሉ። ያኔ ይብስባቸዋል፣ ባለ በሌለ ኃይላቸው ይሮጣሉ። በዚህ መልኩ ሁሉም ሰላታቸውን አቋርጠው ሮጥ ይላል። አላህ ካፌራ ጭንቀት ይጠብቃል። እንግዲህ እውነተኛ ክስተት ነው፣ የመን ላይ ነው፣ ዘማር የተባለው ቦታ ላይ ነው ብሎ ክስተቱን ያየው ሰው ይሄንን ይነግረናል ማለት ነው። ያው በመሀል ፈታ እንትኑን እና እንዳልኳቸው ያው ሌሎች ቀናቶችም ምናልባት አላህ በቅሎም እንገናኝ።